ነው እኮ ቆይ ምን አንተ ጓደኛዬ ነው ወይ ቆይ የኔን ጥፋት ምን ጋር ነው እ እኔ ልንገራ እውነቱን እውነቱን ልንገራ እቺ ልጅ ካንተ እንዳርቅ አይደል ያመጣኸኝ ከኔ እንደ እንድታርቅ ማለት በቃ እውነታ እውነታውን ስናወራ እቺ ልጅ ካንተ እንዳርቅ አንተን እንድትረሳ ላይፏን እንድትሆን ምናምን መቋቋም እንድትችል አይደል ያንን ነገር ያደረኩኝ አንተ ነው መጣ በሌለ በመጀመሪያ እንደዛ ብለህ ላከኸኝ ከዛ ተቀያየርክ እቺ ልጅ ከጎኗ የሆንኩት እኔ አይደል አንተ ግን እኔን ወደ ሌላ አንግል ቀየርክኝ

ጉድ ነው። ጉድ ጉድ ጉድ ማለት ነው። ቤተሰብ በጣም ያዘንኩበት እና በጣም የተሰማኝ ቪዲዮ ነው ዛሬ የመጣውላችሁ በአላዛር እና በትንሱ እንዲሁም ደግሞ በአህሙ ዙሪያ። በመጀመሪያ አህሙ ከትንሱ ጎን ስለሆንክ ከልብ እናመሰግናለን። አህሙ ለሴት ልጅ እንደዚህ ሩህሩህ የሆኑ ወንዶች በተለይም ደግሞ በዚህ ሰዓት በጣም ጥቂቶች ናቸው። በጣም ጥቂት ናቸው ማለት ነው። በጣም በጣት የሚቆጠሩ እኔ እንጃ፣ ከመቶ ሁለት ፐርሰንት ወይ ደግሞ አምስት ፐርሰንት እንኳን ማለት አይቻልም። የለም አምስት ፐርሰንት ከመቶ ማለት ነው። ለሴት ልጅ የሚያዝን ምን እየተካሄደ ነው ማለት። ኢትዮጵያ ላይ ምን እየተካሄደ ነው? ወንዶች፣ ምንድን ነው እንደዚህ ትርምስ ምሳችሁ የወጣው? ምን ጉድ ነው? ማንን እንመን? ምንድን ነው? ማንን እንመን? አላዛር፣ አንተ እኮ ትልቅ ሰው ነህ ብዙ ነገር አሳልፈ ብዙ ነገር አሳልፈ የተባለ ሰው ነው፣ ብዙ ነገሮችን አሳልፏል የሚባል ሰው ነው ምናምን ብዙ ላይ ሚዲያ ላይ እንግዲህ ቃለ መጠይቅ እያደረገ ምናምን ማለት ሰዎችን ኢንተርቪው እያደረገ ምናምን ነበር በአሪፍ ቦታ ላይ ወይ በአሪፍ ስራ ላይ እያየ ነው ነበር። አላዛር በመጀመሪያ እንግዲህ አብዛኞቹ ታውቁታላችሁ እሸቱ ላይ ተምሮ ምናምን ምናምን ነገር ከዚያ በራሱ ቻናል መጥቶ ራሱ እንግዲህ እናቱን ሰርፕራይዝ ሲያደርግ ምናምን ነገር የምናውቀው ሰው ነው። በቅርቡ እንግዲህ ተንሱን በዚህ መንገድ ጭራሽ ቀለበት ሁሉ አስሮላት በዚህ መንገድ እንገድ ይጫወትባታልሽበጣበትም አንተ ምን አስበ ነው እኔ ጋር ምን ማለት ነው ማለት እና ምንድነው ታዲያ

አላዛር ይሄን አድርጋል ብለን ነገር ውሸትን ስላጋለጥኩት የሙን ውሸት ስለአፎሚያ እንደገና ነው ነው ጥፋት ምንጋ ነው ልንገራ ልንገራ ልጅ ከኔ እንድታረቅ ማለት ነው። በቃ እውነት እውነት፣ አሁን ስናወራ እቺ ልጅ ካንተ እንዳረቅ አንተን እንድትረሳ ላይፋ እንድትሆን ምናምን መቋቋም እንድትችል አይደለ? ያንን ነገር እያደረግኩኝ አንተ ነህ መተህ። በመጀመሪያ እንደዛ ብለህ ላገኝ፣ ከዛ ተቀያየርክ። እቺ ልጅ ከጎኗ የሆንኩት እኔ አይደለ? አንተ ግን እኔን ወደ ሌላ አንግል ቀየርክኝ። እኔን አንተ እንዴት መጠረጥራኝ ነው አንተ? ስለዚህ ስለዚህ፣ በቃ እውነቱን ማወቅ አለባት። እውነቷን አውቃ ልቧን ልቧን አሸንፈው መኖር አለባት። አሳየዋት። አለቀ ያራዳነት ለዚህ ምን ማላደረኩ ለማንኛውም ማለት ነው። ጎበዝ ነኝ በጣም። አዎ አጫቆርቀራላ ተቆርቅራላ ያደረግከው ነገር ንገ አፉ ለምን እኔ ማቀውን ነገር ነገርኳት። ከዚህ በላይ ምንም ማቀው ነገር የለም። ከዚህ በኋላ ያለውን ደግሞ ንገራት። ምክንያቱም እኔ ስነግራት አታምንም። አንተ ከአንተ አፍ መስማት ትፈልጋለች። ሴት ልጅ ነኝ፣ ታፈቅርሃለች፣ ምናምን። ስለዚህ ያለውን ነገር ንገራት። በቃ አንተ ካልዋሸም ተዋሸም አንተ ወይ ነገሩ

እኔ ፍላጎትን ያሳካው ለተውሱ ማለት የራስ ጉዳይ ነው ንገረኝ ማለት ነው ማትመልስላት ውሸት አንተ ነገርካት ልጅቷ ማናት በቃ ውሸት ነው ምናምን ማለቱን ተውና አንቺ ደግሞ አታልቅሽ ነበር

እኔ እኔን ውሸታም አታድርግ፣ ንገራት። በቃ አፎም ያ ማናት? ለምንድን ነው ከዚያ ፊት ያለ ነገር የውሸት ነበር፣ የውሸት ነበር ወይ ንገረኝ። ንገረኝ እኮ ነው የምልህ። የውሸት ነበር፣ ሁሉን ነገር ውሸት አፎም የማናት? ንገረኝ። ተናገር ተናገር ተናገር

ለምድኑ ነው ማቆሙ ነገር ማናደ አናደ ካሜራ ማ እኔን ተጠያቂ ለምን ታደርገኛለህ? ይሄን ነበር ትፈልገው። እኔ ፋይሉን አውጣሁት። አለበት ገባ ኖ ኖ፣ አላዛር፣ ንገረኝ። ኖ እውነት ነው? አንተ ንገረኝ። በቃ ንገራት፣ ንገረኝ። አሞን አልሻልኩም፣ ንገረኝ። እውነት ነው ወይ? እኔ ምን ላድርግ? በእናትህ፣ እኔ ምን ላድርግ? ቆይ እኔ ምን ላድርግ? እሺ ተረጋጊ። አንቺ ንገረኝ። እውነት ነው እኮ አላለቅስም ብለሻል ነበረ። እውነት ነው ወይ? በቃ እኮ ልገላት ነው ነገር። እውነት ነው አዎ። እሺ ተረጋጊ፣ ተረጋጊ። እሺ፣ አላዛር፣ እሱ ያማ ነው። አያችሁት አይደል? የወንድ ልጅ ክፋት አያችሁት አይደል? የወንድ ልጅ የሆነ የማስመሰል ጥግ፣ የሚሄዱበት ርቀት። እውነት አያስጠሉኝ። የምሬን ነው የምላችሁ። የመጨረሻ ነው ያስጠሉኝ ማለት ነው። እኔ እንዴት እንዴት በምን ቋንቋ እንደምነግራችሁ አላቅም ማለት እሱም ያፈቅራት መስሎ ልጅቷ ፍቅርህን አልቀበልህም ስትለው ባህር ላይ ወድቃለሁ ብሎ መርከብ ላይ ሆኖ ጀልባ ላይ ነው ምናምን ላይ ሆኖ የያዙኝ ልቀቁኝ ወድቃለሁ ያለ ሰው ነው። የያዙኝ ልቀቁኝ ወድቃለሁ መርከብ ላይ ያለ ሰው ነው አላዛር ማለት ማለት ነው። እቺ ልጅ ፍቅሩን አልቀበለው ስትል የፍቅር ጥያቄ ስጠይቃት ተንሱን ማለት ነው አልቀበለው ስትል፣ እንግዲህ ባህር ላይ ወድቃለሁ ብሎ ማለት ነው ከመርከብ ከ መርከብ ወደ ባህር ወድቃለሁ ብሎ ያዙኝ ልቀቁኝ ሲል የነበር ሰው ነው። ልጅቷም በዚህ አይነት መንገድ ወደ ፍቅር አስገብቶ በፍቅር እየሰበካት ሌላ ሴት በህይወቱ አፎሚያ የምትባል ሴት በሕይወቱ እያለች ከዚያ ደግሞ ወደዚያ ሴት ለመሄድ አንዴ ወደ ውጭ ሊሄድ ነው አንዴ ምናምን ከዚያ ደግሞ አሁን በህይወቷ አመጦ እኔን እንድትረሰኝ አድርግልኝ ማለት ምን አስፈለገ? መጀመሪያ አንተ ጭራሽ ደግሞ ባህሙ ሊያሳብብ ይፈልጋል። ያ ማለት እንዴት ነው? እንደዚህ ልታደርገኝ ይቻልከው አላዛር፣ አንተ እኮ ነው የገባህበት። አንተ እኮ የገባህበት ልጅቷን ወደ ፍቅር ውስጥ ያስገባህት አንተ እኮ ናት። አላሰብኩትበትም ዝግጁ አይደለሁም እያለች ያስገባህት አንተ ነ ምን ሶ አላስብኩበትም፣ ለፍቅር ዝግጁ አይደለሁም እኔ ወንዶችን እፈራለሁ በቃ አጣርቼ ሁሉን ነገር በደንብ መግባት አለብኝ ስትልህ እንኳን ለልጅቷ ጊዜ ልሰጣት አልቻልክም። እንደምንም አበካክነህ በእናትህ ጠይቀህ እናትህ ራሷ ጠይቃ ማለት ነው። እንግዲህ አስቡ ያላዛር እናት ጠይቃ ምን ብላ ሳምናት ነው ወደ ፍቅር ውስጥ እንድትገባ ከዚያ ደግሞ ቀለበት አሰረ። ቀለበት አሰረ ማለት ነው የቀል ኪዳን ቀለበት አሰረላት ምናምን፣ ምን የፕሮሚስ ቀለበት አሰረላት ምናምን። ከዚያስ ሌላ ሴት አለች። አልገባኝም ያችንም እየተጫወት ክባት ነው ወይስ እች ልጅ እንደዚህ የምታለቅሰው መቼም ለድራማ ነው አትሉኝም። ምክንያቱም ልጅቱ የዋህ ነገር ናት፣ የሆነ ምስኪን ነገር ናት። እናቴ ማስደሰት ነው ለእናቴ መለወጥ ነው የምፈልገው ትምህርት የመማር ነው የምፈልገው ስትል ልጅቷን ወደ ፍቅር ውስጥ ካስገባት በኋላ በዚህ መልኩ እየተጫወተባት ይገኛል በጣም ባለጌና አላዛር በጣም ማለት ነው እኔ አሁንም ዛሬም ነገም ልክ እንደዚህ አይነት ለተጎዱ እየተጎዱ ላሉ እህቶች እጮኋለሁ ሌላም አለች ሰሞኑን ማለት ነው እመጣበታለሁ እሱን ደግሞ ስለዚህ አላዛር ማለት ነው ከጎዳት በምን መልኩ ነው ይህን ልቧ ልጠግ ነው የምትችለው አንተ ሁለት ሴት እንዴት ታጫውታለህ ሚስት ካለ ልጅቷ ወደ ፍቅር እንድትገባ ለምን አደረግካት? ከእናትህ ጨምሮ ማለት ነው። እናትየዋ ይህን ነገር ቪዲዮ ለቃለች ማለት ምን ያላዛር እናት ማለት ነው? አዎ አብረው ሲሰሩ ነበረ ቲክቶክ ላይ እና ፌስቡክ ላይ ለቆታል፣ ምናምን። እሺ ከዚያስ? አታቂም ነበረ። አድርሱልኝ ይህን ቪዲዮ ለውጥን የምትፈልግ የሆነ በቃ ማለት ታተሬ ትምህርቴን እየተማርኩ የእናቴ ኃላፊነት አለብኝ እያለች እኔ አለሁልሽ እናትሽንም ለመደገፍ እኔ አለሁልሽ ከጎንሽ አለሁ። እናቷን እኔ መርዳት አልችልም እያልክ ከእናትህ ፊት ሁነ ከእናትህ ጋር ሁነ አላዛር። ልጅቷን ወደ ፍቅር ውስጥ ካስገባት በኋላ ልጅቷ ቅልጥ ያለ ፍቅር ውስጥ ከገባች በኋላ በዚህ ልክ ነው ልቧን የሰበረው ማለት ነው። በዚህ ልክ ነው ልቧን ቤተሰብ ላይክ አትርሱ፣ ላይክ አድርጉ፣ ሸር አድርጉ። የሆነ ቆርጣችሁን ቢሆን አድርሱለት። ስርዓትን ያዝ። እንደዚህ አይነት ወንዶች ማለት ነው፣ በቃ ስርዓታችሁን ያዙ ማለት። በብዛት ልባቸው የሚሰበሩ ሴቶች ደግሞ ለትዳር የሚጓጉ ለነገ ህይወታቸው የሚጓጉ እህቶቻችን ናቸው እየተጎዱ ያሉት ማለት ነው። ልባቸው እየተሰበረ ሌሎችን እንዳያምኑ እየተደረጉ ያሉት ለምን ሌላ ህይወት ካለ ወደዚህ ህይወት መግባት ምን አስፈለግህ ከዚያስ ደግሞ እንዴት ነው አንተ በሌላ ለአህሞ ሰጠሃት? አህሞ ከእኔ ፍቅር እንድትርቃ አድርጋት ማለት የምትችለው ለሌላ መሸጥ የምትችለው እንዴት ነው? ምን አይነት ባለጌ ነው? በእናታችሁ ምን አይነት ነው? ይሄ ነገር ሊቆም ይገባል ማለት ነው። እንዲህ አይነት ሰው ሊቀጣ ይገባል። በቃ ሊቀጣ ይገ፣ ታሳፍራለህ፣ ከነ ቤተሰብህ ማለት ነው። ምክንያቱም እያንዳንዷ ላይ እናትህን ማብራት ስለነበረችበት አላዛር ገባ እናትን የምትወድ ከሆነ ሴት ልጅ በዚህ ልክ እያለቀሰች በዚህ ልክ እየወደቀች በዚህ ልክ ራሷን እየሳተች ህይወቷ ሊመሰቃቀል ህይወቷ እንደዚህ ሊሆን አይገባም። ሰው ቤተሰብ አድርሱልኝ ነው ምለው። እወዳችኋለሁ። ሰላም ሆኑልኝ። ባይ ባይ ባይ እየተማማርም ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻናል ሁሉ ቤተሰብ